የቅዱስ ቴዎድሮስ አባል ግንቦት ሰላሳ ሁለት ሺህ አስራ ሰባት ዓመተ ምሕረት ተባርኮ ተቀመጠ። መሰረቱ የሰናውን የማዕዘን ድንጋይ የሚያምን አያፍርም። ኢሳያስ 28 16 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጠቅላይ መንበረ ጵጵስና የመሠረት ድንጋይ በብፁዕ አቡነ አብርሃም የሰሜን ጎጃም እና የባሕር ዳር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ግንቦት ሠላሳ ሁለት ሺህ አስራ ሰባት ዓመተ ምሕረት ተባርኮ ተቀመጠ። መሠረቱ የጸናውን የማዕዘን ድንጋይ የሚያምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰሜን ጎጃም ሀገረ ስብከት መንበረ ቅዱስና የመሠረት ድንጋይ በብፁዕ አቡነ አብርሃም የሰሜን ጎጃምና የባሕርዳር አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ግንቦት ሰላሳ ሁለት ሺህ አስራ ሰባት ዓመተ ምሕረት ተባርኮ ተቀመጠ።

ያላችሁበት አረፍ በሉና፣ የማስተካከል ስራ እንደገና አስፈልጎ ከተገኘ እናስተካክለዋለን። አሁን በቅርብ ወንበር ያላችሁ ሁላችሁ በየወንበሩ አረፍ በሉልን። ክቡር መላከብራ ብስራት ጥላሁን ወደ ፊት ለፊት እንዲመጡ

ድምፅ ሳያስፈልግ ስራ ስራ ካሜራማኖችን ሌሎችም ቦታ ቦታቸውን ያሉ ተጓዳኝ ድምፅ አንፈልግም። መልካም እንግዲህ የቦታ ቦታ ያስተካክላል

እንጀምራለን በያላችሁበት ሆናችሁ የተከታተሉ ሆኖ በማህበራችን በብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም እና የባህር ዳር አህጉረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ክቡር መላከ ሰላም ኤፍሬም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከገነት አምደ ሃይማኖት ፈጠነ የዚሁ የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ የተከበራችሁ የሁለቱም ሀገረ ስብከት ዋና ጸሐፊዎች የተከበራችሁ የሁለቱም አህጉረ ስብከት የአድባራት፣ የገዳማት መሪዎች፣ የሰባቱ ወረዳ ቤተ ክህነት ሊቃነ ካህናትና የጽሕፈት ስራ ኃላፊዎች፣ በዚህ ታላቅ በዓል በክብር እንግድነት የተገኛችሁ በሙሉ ከዚህ ቀጥሎ ያለውን አገልግሎት በቅደም ተከተል ለመከታተል እንዲያመች በአሳሰብነው መሰረት ሆኗል። ከዚህ ቀጥሎ በመርሃ ግብሮቻችን። ተከተል መሰረት ግብራችን የምናስከተል ይሆናል። የብፁዕነት ወጉራቂ ያለ አሁን የመጀመሪያው አገልግሎት የሚሆነው የሊቃውንተ ቤተክርስቲያን ወረብ ያቀርባሉ። ከዚያ በመከተል ያለውን በቅደም ተከተል እናስኬዳለን። ሊቃውንተ ቤተ ክርስቲያን ቦታችሁን እንድትሉ ወንበር በኋላም በፊትም ባሉበት ቦታ ሁሉ ባዶ ወንበሮች ስለሚታዩ ቦታ ቦታ ይዛችሁ እንድትቀመጡ በአክብሮት እናሳስባለን። ሊቃውንተ ቤተክርስቲያን የእናንተ ሰዓት ነው። በተፈጅተላችሁ ጊዜ ወረብ አቅርቡ። ሰዓት የለም፣ ተገምታችሁ ነው የማየው። የትምህርት ክፍል ኃላፊው ስራዎትን ይስሩ። የካህናት አገልግሎት መምሪያ ኃላፊው ወረቡን ይሉታል። የአብነት መምህራንን የአብነት መምህር መምህራን ክፍሉ ኃላፊው